ኢላሂ ወኢና ኢለይሂ ራጂዑን ተቀዳሚ ሙፍቲ ሀጂ ዑመር የቀብር ስነ ስርዓታቸው ተፈጽሟል ኢና ሊላሂ ወኢና ኢለይሂ ራጂዑን ኩሉ ነፍስ ዛኢቀተ ልሞት ነው ሁሉም ነፍስ ሞትን ቀማሽ ናት አላህ ስብሓነ ወተዓላ ካቲማችንን አማሞታችንን እያሳምርልን ሰላሙ አሌይኩም ወራሕመቱላሁ በረካቱ ድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ እንደምን ቆያችሁ ከኔ ጋ ውል ሰላም ነው አልሐምዱሊላ ዛሬ እንግዲህ በተቀዳሚ ሙፍቲ የህይወት ትልፈት ምክንያት በማድረግ ብዙ ሰዎችን ተቃውሞ ያነሱበትን ነገር ተመልክታችኋል። እንግዲህ ይህም ደግሞ በገና ከመቀበራቸው በፊት ከመቀበራቸው በኋላ ለሚመጣው ስጋት ነበረ ስንናገር የነበረው ግን ከመቀበራቸው በፊትም ገና የበአድ አምልኮ ተጀምሯል ማለት ነው። እዚህ ጋ በምስሉ እንደምትመለከቱት አስክሬኑ የተቀመጠበትን ቦታ ሰዎች እየዳሰሱ ፊታቸውን እየቀቡ ሰውነታቸውን እየዳሰሱ እንደምታዩት ነው። ገና ሽርኩ ከመቀበራቸው በፊት ተጀምሯል። አላህ ይጠብቀን። በጣም እጅግ አስደንጋጭ ነገር ነው። እኛ ቀብሩ ለምን በቤታቸው ይቀበራሉ፣ ለምን መስጂዳቸው አጠገብ ይቀበራሉ፣ ለምን ግቢ ውስጥ ይፈጸማል እያልን የነበረው ይሄንን ነገር ፈርተን ነበር እንጂ ሌላ ነገር አይደለም። ቀብራቸው ይመለካል። ገና በሕይወት እያሉ ለነኚህ ሰውዬ እየሰገዱላቸው ነበር። እና ለምን ከሙስሊሙ ማህበረሰብ ተለይተው ለምን ይቀበራሉ ያልንበት ትልቁ ነገር ይህ ነበር። ገና ሳይቀበሩ እንትን አስክሬኑ የተቀመጠበትን ቦታ ሰዎቹ እየዳበሱ እየዳሰሱ ሰውነታቸውን እየቀቡ ቪዲዮ ተመልክታቸዋል። ኢና ሊላሂ ወኢና ኢለይሂ ራጂ እን። ከዚህ በላይ ደግሞ አስደንጋጭ ነገር የለም። በጣም አስደንጋጭ ነገር ነው፣ እና ይህን ነበረ ስንቃወም የነበረው እስካሁን ድረስ ማለት ነው። አላህ ይጠብቀን፣ አላህ ይጠብቀን፣ አላህ ይጠብቀን ከእንደዚህ አይነት ነገር እና ስለዚህ ጉዳይ ደግሞ የኢትዮጵያ እስልምና ጉዳዮች የኡለማ ምክር ቤት መግለጫ አውጥቷል። ይህንን አስቸኳይ አንገብጋቢ ስለሆነ ወደ እናንተ ለማድረስ ሙከራ አድርጊ ያለሁኝ ቀጥታ ወደ ወሳኝ የሆነው አስቸኳይ የሆነውን ወቅታዊ መግለጫ ማሰማችው ይሆናል። ያም ደግሞ ሸሪአን መሰረታዊ መረሆችን መሰረት በማድረግ የኡማውን አንድነት የመጠበቅ የጋራ ጥቅም ከግምት ውስጥ በማስገባት የኢትዮጵያ ኡለማ ምክር ቤት የቀድሞ ሙፍቲ የክብር ሀጂ ኡመር እድሪስ የቀብር ስነ ስርዓት ላይ ለመሳተፍና በክብር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የምክትሎቻቸውን በበርካታ ኡለሞቻቸው መሻይኮቻቸው እንዲሁም በሀገር ሽማግሌዎች ታዋቂ የእስልምና ልሄቅ፣ አንታጅቦ ኑር መስጂድ የተከናወነውን የጀናዛ ሰላት ለመስገድ ተገኝቶናል ይላሉ። እንግዲህ በመቀጠልም ኃላፊነት የተሰጣቸውን በአካል በምልንም አዳራሽ በተዘጋጁ የሽኝት ስነ ስርዓት ላይም ላይ በመገኘት ወደ መጨረሻው ማረፊያቸውንም ሸኝተናቸዋል ይላል። በዚሁም አጋጣሚ ልናጤናው የሚገባው ነገር ቢኖር በኑዛዜዎቻቸው በኑዛዜዋቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነ ውሳኔ በሀገራችን ታሪክ ታይቶም የማይታወቅ ክስተት መሆኑን እኛም የተውሂድ ገጽታን ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን ይላል። ተመልከቱ። ውዶች ይህንን ነገር እኔ ቅድምን ብያችኋለሁ። ብዙዎቻችሁ ሰድባችሁኛል፣ ብዙዎቻችሁ ዘልፋችሁኛል። አይዶንኬር ችግር የለብኝም። ግን ይሄንን ነገር ደግሞ የኢትዮጵያ እስልምና ጉዳዮች የኡለማ ምክር ቤት የተሰጠ መግለጫ ነው። ይህንንም እነሱ አጥብቀን እንቃወማለን እያሉ ነው። ምክንያቱም ይሄ በሀገራችን ደረጃ ተሰምቶ የማይታወቅ ነገር ነው ማለት ነው። ይሄ ነገር ደግሞ ገና ይሄንን ነገር ቀብራቸው ሳይቀበሩ ቅድም ያያችሁትን ነገር ተመልክታችኋል። እንግዲህ ገና ጀናዛ ጅናዛ የተቀመጡበትን ቦታ እየዳበሱ ሰውነታቸው እየቀቡ ፊታቸው እየቀቡ ደረታቸው እያደረጉ እያበሱ ነበር እና ገና ካሁኑ የጥመት አንጃውን ጀምሯሉ ማለት ነው እንግዲህ፣ ድርጊቱ ለቀጣይ ትውልዶችም በጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚመራ ሰበብና መንገድ እንዳይሆን እንሰጋለን፣ ይላል የኡለማ ምክር ቤቱም ይሄንን ውሳኔ ሲወስንና ተግባራዊ ሲያደርግ ምንም አይነት ቅድመ መረጃ እንዳነበረው ሊታወቅ ይገባል ብሏሉ። ምንም የሚያውቁት ነገር የለም። የኡለማ ምክር ቤቱ ይሄንን ነገር እዛው ራሳቸው ጨርሶ የጨረሱት ነገር ነው ምንም አላሳወቁም በጉዳዩ ዙሪያ የጠቅላይ ምክር ቤቱን ክብር ፕሬዝዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ በሙስሊሞች መቃብር ላይ እንዲፈጸም ለማድረግ ከሼኩ ቤተሰቦች ጋር በሚመለከታቸው ከሚመለከታቸው የመንግስት አካል ጋር ሙከራ እንዳደረጉና ነገር ግን እንዳልተሰካላቸውም ገልጿል ያው አሻፈረኝ ግዴታ እነሱ በተናዘዙት ቦታ መቀበር አለባቸው ተብሎ እምቢ ተብሏሉ፣ ማለት ነው። በመሆኑ ምክር ቤቱ ከሸሪአ መንፈስ ጋር የሚጋጭ እንዲህ አይነት ተግባርን በብርቱ የሚቃወምና የሚያወግዝ መሆኑን ይገልጻል። በተጨማሪ ሁሉም ኡለማዎች የተውሂድ ክብርን ለመጠበቅ ከሽርክ ለማስጠንቀቅም በማህበረሰቡ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪአን ግንዛቤ እንዲያንጸባርቁና ግንዛቤ እንዲፈጥሩ አደራ ይላል ይላል። እንግዲህ ይህንን ያስተላለፉት ሼክ ዶክተር አሊ መሀመድ የኢትዮጵያ ኡለማ ምክር ቤት ፕሬዝዳንት ናቸው ማለት ነው። ይህንን ነገር እውቅና አልተሰጠውም። በራሳቸው ጊዜ እዛ ጋር ወስኖ ያደረጉት ነገር ነው። ቅድም እንዳልኳችሁ ጠዋት ላይ እንዴት ቤታቸው ላይ ይቀበራሉ? እንዴት መስጂዳቸው አጠገብ ይቀበራሉ? የሚል ተቃውሞ ሲነሳ ሲነሳ ለማስተባበሪያ ያክል እሳቸው ከዚህ ቀደም ወቅፍ ያደረጉት አንድ ሺ ካሬ ሜትር ነው ብለው ነበር። የሚገርማችሁ ነገር ቅድም እንደጠቀስኩላችሁ እንኳን አንድ ሺ ካሬ ሜትር ሊሆን ጥንጥዬ ስንዝር ቦታ ናት ማለት ነው ለሳቸው ለመቃብር ቦታ የተቀመጠው ከዚህ በፊት ማንም እንዳልተቀበረበትና ወደፊት ደግሞ ከሳቸው በኋላ ብዙ ሰው ይቀበርበታል፣ ለሙስሊሙ መቃብር ስፍራ ይሆናል ያሉት ነገር ግን ውሸታቸው ነው። ቦታ የለም እንዳለ ቦታው ተሰርቶበታል፣ ወደ ስራ ስራ እንዲሰራበት ተደርጓል ማለት ነው እና ይህ ነገር ለማ ማን ነው እንደዚህ ሚኮ ነው? የሀባይ ቢ ገና በህይወት እያለን የጥመት አንጃውን አስፍሮ የሄደ ሰው ምን የሚሉት ነው? ከሞት ሞት ሁለተኛ ሞት ማለት ነው። የሀባይ ቢ ለምን ለብዙ ሰዎች እኛ እኮ አንድ ነገር አትፍተን ስንጠፋ እኛ ጠፍተናል፣ ገባችሁ? እኛ ምናጠፋ ሰዎችን ጥመት መንገድ ምንወስድ ከሆነ እኛ ከጠፋን ብቻችን ምንም ማለት አይደለም። ግን እኛ ጠፍተን ደግሞ ሌሎቹንስ እኛ ጠፍተን ለሌሎች ደግሞ የሚጠፋውን መንገድ አመቻችተን መጥፋት ማለት ከዚህ በላይ ክስረት የለም። ያ ጀማአ ከክስረት ይጠብቀን። ተመልከቱ እዚህ ጋር አስክሬኑ ሲነሳ ማለት ነው። አስክሬኑ ልክ ሲነሳ ቦታውን ተመልከቱ። ቦታውን እየዳበሱ ፊታቸውን ይቀባሉ፣ ሰውነታቸውን ይቀባሉ። ተመልከቱ እዚህ ጋር እንዲህ ታይቶ ያቃል? ሀገራችን ላይ እንዲህ ተደርጎ ያቃል? ወላሂ አጃይብን የሆነብኝ ተመልከቱ። ያ ጀማ ይህንን ነው የምንቃወመው እንጂ ሌላ ነገር አይደለም። ቀብሩም፣ አሁንም ለምን ከሌሎች ሰዎች ተለዩ የሚለው ነገር ይህ ነገ ያመልኩታል፣ ነገ አፍሩ አፈሩን ወስደው ብዙ ነገር ያደርጉበታል የሚል ስጋት ስለነበረው ነው። ቅድም ብያቸዋለሁ። ቅድም ራሱ በለቀቁት ቪዲዮ ብዙዎቻችሁ ብዙ ነገር ብላችሁኛል፣ በውስጥ መስመር ደውላችሁ የተናገራችሁ ያላችሁ፣ በኮሜንት መታችሁ የሰደባችሁ፣ ብዙ ነገር ያላችኋላችሁ። ከዛ ውስጥ ደግሞ የእናንተን የመጨረሻ የመጨረሻ ጃሄል መሆናችሁን የተረዳሁት እዚህ ጋር ተመልከቱ። እንደዚህ አይነት ኮሜንት የተጻፋችሁልኝ ሰዎች ናቸው። ተመልከቱ እዚህ ጋር እንደምትል ይዋትማ አላህ የጀነት መሆናቸውን በዱንያ ላይ ያስመሰከሩ ናቸው። እናንተ እንዘንላችሁ፣ የሁላችንም አባት ናቸው ብላለች። አባትነቱ ችግር የለብን፣ ግን የጀነት በጀነት የተበሰሩ ጀነት የተመሰከረላቸው ስት ለራሱ ምናሄል ምናሄል በቃ ጭንቅላታቸው ላይ ጥመት እንዳለባቸው በስነ ስርዓት እንትን የሚል ነው የሚያሳውቅ ነው። መቼ ነው ለሳቸው ወህይ የወረደው? ከነቢይ ሰለላሁ አለይሂ ወሰለም በኋላ ለሙፍቲ ለብቻቸው ነቢይ ተልእኮ ነው ወይ ለነሱ የተመሰከረላቸው? ማን የነገራቸው? የተኛው ወህይ ወረደ? የተኛው ቁርአን ወረደ? የተኛው ሀዲስ ላይ ነው ለሳቸው የጀነት የሆነ የተመሰከረላቸው መሆኑን ማን ነገራቸው? እናንተ ከየት አመጣችሁት ይህንን ነገር? ወላሂ የጥመት መጨረሻው እንደዚህ ነው የሚያስወራቸው። አስሩ በጀነት የተበሰሩ የተባሉት እነማን ናቸው? ከአስሩ መካከል አንደኛው አቡበክር ሰዲቅ ነው። ሁለተኛው ዑመር ኢብኑል ከጣብ ነው። ሶስተኛው ዑስማን ኢብን አፋን ነው። አራተኛው ደግሞ አሊ ኢብኑል አቡ ጣሊብ ነው። ተኛው ደግሞ ጠላህ ኢብን ኡበይደላህ ነው። ስድስተኛ ዙቤር ኢብኑል አዋም። ሰባተኛ አብድራሕማን ኢብን አፋን ነው። ስምንተኛ ደግሞ ሰዒድ ኢብንን አቢ ወቃስ ነው ዘጠ ኛው ደግሞ ሳኤድ ኢብን ዘይድ ነው። አስረኛ ደግሞ አቡ ኡበይዳ ኢብኑል ጀራሐ ናቸው። እነዚህ ናቸው አስሩ በጀነት ጀነት የተመሰከረላቸው ሰሃባዎች እነዚህ ናቸው። ግን ደግሞ እነዚህ ጃሄሎች ደግሞ ተቀዳሚ ሙፍቲን አምጥተው አስራ አንደኛ ያደረጓቸው አይገርማችሁም? ከዚህ በላይ ጥመት አለ? ማን ነው ይህንን ነገር ለነሱ የነገራቸው? ኬት መጣ

ለብቻቸው ይቀበሩ። ለምን ለብቻቸው ይቀበራሉ? ከሰው ጋር ከሙስሊሙ ከተቀበሩ ሙስሊሞች ጋር አንድ ላይ ይቀበሩ ስልን የነበረው ለዚህ ነው። ብዙ ብዙ ብዙ ጣዖት አምላኪዎች ብዙ ቀብር አምላኪ ሰዎች ስላሉ ነው ገና ለሳቸው ደግሞ በህይወት እያሉ እየሰገዱላቸው ስለነበረ ነው እና አላህ ይጠብቀን። ይህንን ነገር ጥንቃቄ እንድታረጉበት ነበረ ስናወራ የነበረው ነገር ግን ቅድምም በመግለጫው በአስቸኳዩ መግለጫ ላይ እምቢ እንዳሉ ተጠይቀው ቢ እንዳሉ ሰምታችኋል። ቦታውን ደግሞ ተመልከቱት። ይሄው ቦታ ነው እና እቺ ቦታ ናት አሁን አንድ ሺ ካሬ የምትሆነው የሀባይ ቢ ይቺም ቦታ ነው። እንዲህ ዙሪያው ቤት በቤት ተጥለቅልቋል። አያችሁት? አሁን እነሱ የተቀበሩበት ይሄ ነው። ወደፊት ደግሞ እስካሁን ማንም አልተቀበረበትም፣ ወደፊት ደግሞ ብዙ ሰዎች ይቀበሩበታል የተባለው ቦታ አሁን የተመለከታችሁት ነው እና አላህ ይጠብቀን። ስለሚቀበሩበት ቦታ ያንን ቅድም የለቀኩትን ቪዲዮ ከለቀኩ በኋላ ብዙዎቹ መረጃ አድርሶኛል እና እዛ ጋ የተመለከተ አንድ ወንድማችን ይቀበሩበታል የተባለው ቦታ ለማየት ሂጄ ነበር እና ለቀብር ሰጥቶታል የተባለው ቦታ ብታዩ ትታጀባላችሁ፣ አጃይብ ትላላችሁ እያለ ነው። ግቢ ውስጥ ገባው ያለውንም ነገር ለማየት ሞከርኩኝ። እንደተባለው ግቢው ግቢው ጋር በቆርቆሮ የተሰራች መስጂድ አለች። መግቢያ ላይ መግቢያ ላይ ሲቀበሩ የሚያሳየው ቪዲዮ ላይ መስጂዷ ትታያለች ማለት ነው። እዩዋት ጥንጥን ጥዬ መስጂድ አለች እና ግቢው ዳር እና ዳር ደግሞ በቤቶች የተሞላ ነው። አይታችኋል በፎቶ ቅድም ያልኳችሁ ቦታ እዚህ ጋር ተመልከቱ፣ ያልኳችሁ ቦታ ማለት ነው። አሁን እሳቸው ይቀበሩበት ዘንድ እየተቆፈረ ያለው ቦታ ደግሞ በአራቱም አቅጣጫ ዝግ ሲሆን መግቢያ በር አለው። ቦታው እንኳን አንድ ሺ መቶ ካሬ ማይሞላ ቦታ ነው። አንድ ሺ እንኳን መቶ ካሬ ማትቦላ ቦታ ነው። እስካሁን ማንም አልተቀበረበትም። ያው ይህንን እነሱም ተነግሯል። እስካሁን ድረስ ማንም አልተቀበረበትም። ነገር ግን ወደፊት የሙስሊም መቃብር ይሆናል የተባለው። አስባችሁታል? ገና ከመሞታቸው በፊት አስክሬኑ የተቀመጠበትን ቦታ አንስቶ ሰው እየዳበሰው ሰውነቱን እየተቀባ እያየን ወደፊት ደግሞ ለብቻቸው ተቀብረው ቀብሩን እንዴት እንደሚያደርገው የቀብሩን አፈር አውጥቶ ሰው እንዴት እንደሚያደርገው እየታየኝ ነው። ሀቂቃ ነው ምላችሁ እናንተ ቢመራችሁም ቢዋጡት። እኔ ብዙ ጊዜ በእንደዚህ አይነት ነገር ላይ አልገባም እኔ ምክንያቱም የሃይማኖት ጉዳይ ስለሆነ ጠለቅ ብዬ መናገር አልፈልግም። ገባችሁ? ከኔ በላይ እውቀት ያላቸው ሰዎች፣ ኡስታዞች፣ መሻይኮች በጣም ብዙ ሰዎች አሉ። ነገር ግን እሳቸው ማስተማር አለ አለባቸው ብዬ ስለማስብ እንደዚህ አይነት ነገር አልሰራም። ግን ዛሬ ደግሞ እያየው ዝም ማለት አልቻልኩም። ገባችሁ? ይህ የጥመት መንገድ ነው። ይህ ጥመት ነው። ጥመትን ደግሞ እያየ ዝም የሚል ሰው እኔ ይሄ ሰው ነው ብዬ አላስብም። ምክንያቱም አንድ ሰው ጥመት ሞጎዳና ሲሄድ አይታችሁ ዝም ካላችሁ አላህ ይቆጣናል። እኛ መልሶት ነው የተባል ነው። ስለዚህ ያን ሰው ደግሞ የመመለስ ግዴታ አለብን። ከቻልን በእጃችን እጃችን በእጃችን መከልከል ካልቻልን አውርተን ከዛ ነገር ላይ እንዲቆጠብ ያን ነገር እንዳያደርግ ማድረግ አለብን። ያ ደግሞ ማይቻል ከሆነ በልባችን መጥላት አለብን። ከላስ የመጨረሻው በልባችን ትን መጥላት ነው። በእጃችን አስኩመን እምቢካልን እምቢካሉን፣ ተናግረን እምቢካሉን ማለት ያለብን ማድረግ ያለብን በልባችን መጥላት ነው። ስለዚህ ይህንን ደግሞ አላህ ስብሃነ ወተዓላ በኛ ያደረገብን ግዴታ ነው። እያየን ደግሞ ዝም አንልም። አሁንም ቢሆን ከጥመት መንገድ ውጡ አሁንም ቢሆን የሰው ልጅ አይመለክም። የሚመለከው አንደኛ አላህ ስብሃነ ወተዓላ ብቻና ብቻ ነው። አልወለደም፣ አልተወለደም፣ ብቸኛ ጌታ ነው። ይህንን ደግሞ ቢመራችሁም ዋጡት። ነቢዩ አለይሂ ሰላቱ ወሰላም መውሊዴን አታከብሩልኝ ሲሉ፣ እናንተ ግን አምባገነን ሁናችሁ መውሊዳቸውን ታከብራላችሁ። ነቢዩ አለይሂ ሰላቱ ወሰላም ግን መውሊዳቸውን አላከበሩም። ያ ጀማአ አንድም አንድም አንድም አንድም ኡለማ አክብሯል የሚል የለም። አክብሩልኝ ብሏሉ እንኳን የሚል የለም። ግን እነዚህ ደግሞ የጥመትን መንገድ የተከተሉ ሰዎች በግድ ያከብራሉ። ያ ማለት ነው አፈንግጧሉ። አያችሁ ከትክክለኛ ጎዳና እያፈነገጡ ነው። ያንን ሰዎች ደግሞ እያየን ዝም ማለት የለብንም። በቻል አቅም መናገር አለብን። ቅድም እንዳልኳችሁ ተናግረን በምንችለው ነገር አድርገን እምቢ ካሉን በልባችን የመጥላት ግዴታ አለብን ማለት ነው። አላህ ስብን ወተላ ከጥመት መንገድ ይጠብቀን። አላህ ካትማችንን ያሳምርልን። አላህ ስብን ወተላ አኬራችን አዱንያንን ያሳምርልን። አላህ ከመጥፎ አማሞት ይጠብቀን። እኛ ለራሳችን ጠመን ሰዎችንንም ከማጥመም አላህ ስብሃነ ወተዓላ ይጠብቀን። ወላሂ ከክስረት፣ ከክስረት ሁሉ ክስረት በላጩ ክስረት ምንድን ነው? ለራሳችን ጠፍተን ሌሎች የሚጠፉበትን ጎዳና አመቻችቶ መሄድ ነው። ይህ ከክስረት ሁሉ ክስረት ነው። መልካም ነገር ደግሞ አደርጋችሁ ይቺን ህይወት ይቺን ዓለም ስትሰናበቱ ደግሞ ያ መልካም ነገር ሁሉ በእናንተ ስም እየተሰራ ነው እየተደረገ ነው የሚቆየው። እናንተስ ጥመትን አስቀምጣችሁ መጥፎ ነገርን አስቀምጣችሁ ይችን ዓለም ከተሰናበታችሁ ሁሉ የምትወሱት በዛ በጥመት መንገድ ነው በዛ ነገር ነው። አንድ ሰው ቁርአንን አስቀርቶ ለሌሎች ያንን እውቀቱን አስቀምጦ ከሄደ ሌሎችን ሌሎች በህይወት ያሉ ሰዎች በሱ ቀርተው ሌሎች በህይወት ኖሮ ደግሞ ሌሎቹ ያስቀሩ ሰዎች አጅሩን የማን ነው? የማቹ ሰው ነው ማለት ነው። ምክንያቱም ያወቀውን ስላሳወቀ ማለት ነው። ጥመትን በተመሳሳይ መልኩ መጥፎን ነገር ያስተማረ ሰው፣ ያ የተማሩ ሰዎች ደግሞ ቢሞትም የእሱን ስራ እየተከተሉ ነው። ስለዚህ ወንጀሉን እያባዙለት ነው ማለት ነው። መልካም ነገር ያሰሩ ሰዎች ደግሞ መልካም ነገራቶችን እያባዛላቸው ይሄዳል። ስለዚህ መልካም ነገር ለመስራት እንሞክር መልካም ነገር ላይ እንሽቀዳደም። ከመጥፎ ነገር አላህ ስብሃነ ወተዓላ ይጠብቀን ይጠብቃችሁ። ሀባይቢ ዛሬ ያው ብዙ እንዳወራባችሁ አትጠራጠሩም። ያው ይሄ ደግሞ የብድአ የጥመት ነገር ስለሆነ ግዴታ ሆኖ ብኛል ና ብትሳደቡ ምንም ብትሉ እኔ ምንም አይመስለኝም። አያምሸ እናንተ ከጥመት አንጃ ውጡ። አላህ ስብሃነ ወተዓላ ትክክለኛውን መንገድ ይምራን ይምራችሁ። አሰላሙ አለይኩም ወረሕመቱላህ ወበረካቱ።